ምዕራፍ ሃምሳ። ዮሴፍም በአባቱ ፊት ወደቀ፣ በእርሱም ላይ ያለቀሰ፣ ሳማውም። ዮሴፍም ባለ መድኃኒቶች አገልጋዮች አባቱን በሽቶ ያሹት ዘንድ አዘዘ። ባለ መድኃኒቶችም እስራኤልን በሽቶ አሹት። አርባ ቀንም ፈጸሙለት፣ ሽቱ የሚቀቡበትን ቀን እንዲሁ ይቈጥራሉና። የግብፅም ሰዎች ሰባ ቀን አለቀሱለት። የልቅሶውንም ወራት ከተፈጸመ በኋላ ዮሴፍ ለፈርዖን መኳንንት እንዲህ ብሎ ተናገረ፣ እኔ በፊታችሁ ሞገስን አግኝቼ እንደሆንኩ ለፈርዖን እንዲህ ብላችሁ ስለ እኔ ንገሩት፤ አባቴ ሳዋ ሳይሞት አምሎኛልና እንዲህ ሲል፣ እነሆ እኔ እሞታለሁ! በቆፈርሁት መቃብር በከናን ምድር በዚያ ቅበረኝ! አሁንም ወጥቼ አባቴን ልቀብር ና ልቅበርና ልመለስ። ፈርዖንም ዮሴፍን አለው፣ ውጣ አባትህን እንዳማለህ ቅበረው። ዮሴፍም አባቱን ሊቀብር ወጣ። የፈርዖን ሎሌዎችም ሁሉ የቤቱ ሽማግሌዎችም ሁሉ የግብፅ ምድር ሽማግሌዎችም ሁሉ ከእርሱ ጋር ወጡ። የዮሴፍም ቤተሰቦች ሁሉ ወንድሞቹም፣ የአባቱም ቤተሰቦች ወጡ። ልጆቻቸውንም፣ በጎቻቸውንም፣ ከብቶቻቸውንም ብቻ በጌሴም ተዉ። ሰረገሎችም ፈረሰኞችም ከእርሱ ጋር ወጡ። ሰራዊቱም ብዙ ነበር። በዮርዳኖስ ማዶ ወዳለችው ወደ አጣድ አውድማም ደረሱ። እጅግ ታላቅ በሆነ በዘኑ በጽኑ በጽኑ ልቅሶ አለቀሱለት። ለአባቱም ሰባት ቀን ልቅሶ አደረገለት። በዚያች ምድር የሚኖሩ የከናን ሰዎችም በአጣድ አውድማ የሆነውን ልቅሶ ባዩ ጊዜ የግብፅ ልቅሶ እንዲህ ታላቅ ነውን አሉ። ስለዚህም የዚያን ቦታ ስም ለሃ ግብፅ ብለው ጠሩት። እርሱም በዮርዳኖስ ማዶ ነው። ልጆቹም እንዳዘዛቸው እንደዚያው አደረጉለት። ልጆቹም ወደ ከናን ምድር መለሱት፣ ባለ ሁለት ክፍል በሆነች ዋሻ መቀበሩት። እርሷም በመምሬ ፊት ያለች፣ አብርሃም ለመቃብር ርስት ከቂጥያዊው ከኤፍሮን ከእርሻው ጋር የገዛው ዋሻ ናት። ዮሴፍና ወንድሞቹ አባቱንም ሊቀብሩ ከእርሱ ጋር የወጡ ሰዎች ሁሉ አባቱን ከቀበረ በኋላ ወደ ግብፅ ተመለሱ። ዮሴፍ ወንድሞቹን ማረጋጋቱ። የዮሴፍም ወንድሞች አባታቸው እንደሞተ ባዩ ጊዜ እንዲህ አሉ፦ ምናልባት ዮሴፍ ያደረግንበትን ክፋት ያስብብን ይሆናል ባደረግንበትም ክፋት ሁሉ ብድራት ይመልስብን ይሆናል። ወደ ዮሴፍም መጡ፣ እንዲህም አሉት፣ አባትህ ገና ሳይሞት እንዲህ ብሎ አዟል። ዮሴፍን እንዲህ በሉት፣ እባክህ የወንድሞችህን በደል ኀጢአታቸውንም ይቅርበል፣ እነርሱ በአንተ ክፉ አድርገውብሃልና። አሁንም እባክህ የአባትህ አምላክ ባሪያዎች የበደሉህን ይቅርበል። ዮሴፍም ይህን ሲሉ ታለቀሰ። ወንድሞቹ ደግሞ መጡ፣ እነሆ እኛ ለአንተ አገልጋዮች ነን አሉት። ዮሴፍም አላቸው፣ አትፍሩ፣ ይህ ከእግዚአብሔር ዘንድ ሆኗልና። እናንተ በእኔ ላይ ክፉ መከራችሁ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲመገብ ለማድረግ ለእኔ መልካም መከረ። አሁንም አትፍሩ፤ እኔ እናንተንና ቤተሰቦቻችሁን እመግባችኋለሁ። አጽናናቸውም፣ በልባቸውም በሚገባ ነገር ነገራቸው። የዮሴፍ ሞት። ዮሴፍም በግብፅ አገር ተቀመጠ፣ እርሱና ወንድሞቹ የአባቱም ቤተሰብ። ዮሴፍም መቶ አስር አመት ኖረ። ዮሴፍም የኤፍሬምን ልጆች እስከ ሦስት ትውልድ አየ። የምናሴ ልጅ የማኪር ልጆችም በዮሴፍ ጭን ላይ ተወለዱ። ዮሴፍም ወንድሞቹን አላቸው፣ እኔ እሞታለሁ። እግዚአብሔርም መጎብኘትን ይጎበኛችኋል፣ ከዚህም ምድር ያወጣችኋል፣ ለአባቶቻችን ለአብርሃምና ለይስሐቅ ለያዕቆብም ወደ ማለላቸው ምድር ያገባችኋል። ዮሴፍም የእስራኤልን ልጆች እግዚአብሔር በጎበኛችሁ ጊዜ አጥንቴን ከዚህ አንስታችሁ ከእናንተ ጋር አውጡ ብሎ አማላቸው። ዮሴፍም በመቶ ዐሥር ዓመት ዕድሜው ሞተ። በሽቱም አሹት፤ በግብፅ ምድርም በሳጥን ውስጥ አኖሩት።